መንግስት ትኩረት አድርጎ ከሚሰራባቸው ጉዳዮች መካከል ቀዳሚው ወጣቶችና ሴቶችን በስራ እድል ዘርፍ ተጠቃሚ ማድረግ ነው። በተለይም የመስሪያ ቦታ በማዘጋጀትና የመነሻ ካፒታል ብድር በማመቻቸት ብዙዎች እንዲለወጡ ማድረግ ተችሏል። የመስሪያ ቦታ ተመቻችቶላቸው የትላንት ታሪክን ቀይረው ዛሬ ላይ የስኬትን መንገድ የጀመሩት በደሴ ከተማ የሚገኙት የቢና ቆዳ ውጤቶች ማምረቻ ማህበር አባላት ደግሞ ለነገሩ ማሳያ ናቸው። በሶስት ሴቶች አደረጃጀትና በአስር ሺ ብር ባልሞላ ወጪ የተጀመረው ስራ በስድስት ወር ውስጥ ወደ ሶስት ሚሊዮን ብር ካፒታል መድረስ ችሏል። ወይዘሮ መቅደስ መለሰ የማህበሩ መስራችና አባል ናቸው። ስራውን የጀመርነው ሶስት ሴቶች የሆነ ነው። ስራውን ስንጀምር አንድ ማሽን ነበረች የነበረችን። አስር ሺ ብር ባልሞላ ካፒታል ነው ስራውን የጀመርነው። ከነበረን ማሽን ነበረ በዛ ነበር የጀመርነው። እየሰራ ነው። እነዚህም በቡል ብታያቸው ማሽኖች ጨመር ነው እየሰራ ነው፣ እዚህ የደረሰው። በሂደቱ ፈታኝ ነገሮች ቢኖሩም፣ ከችግሮች ባሻገር ግን ነገን በመመልከትና በመንግስት የተሰጣቸውን ቦታ በአግባቡ በመጠቀም በተለይም በቆዳ ውጤቶች ላይ የተሻለ ስራን መስራት ችለዋል። ነገን በተሻለ መንገድ እያሰቡ ዛሬ ላይ በዘርፉ የተሻለ ለውጥን አስመዝግበዋል። ያው ወደ ማህበረሰቡ ገበያውን ይዞ ስገባ አገረኛ ምርት የሚባለው ላይ ሰው ትንሽ እንትን ስለነበረው ቅሬታም ስለነበረው እሱን ሰብሮ ለዚህ ለመድረስ በጣም ብዙ መስዋዕት እንከፍለናል እንዳልከውም የማቴሪያል እጥረትም ስለነበረ እዚህ ለመድረስና የተሻለ ማቴሪያሎችን ይዞ ለመቅረብ ብዙ ችግሮች አይተናል። አሁን ላይ ግን ብዙ ለውጦች አሉ። ሰውም እየገባው ነው፣ ስራውንም እያየው እየወደደውም ስለሆነ አሁን ጥሩ እየሰራ ነው ማህበሩ። ዛሬ ላይ ከአካባቢው አልፎ በተለያዩ አካባቢዎች ምርቱን በማቅረብ ላይ ይገኛል። የገበያ ትስስር በመፍጠር በቆዳ ውጤቶች ላይ ሀገረኛ ምርቶች ሰፊ ለውጥ እንዲያመጡ እያደረገም ነው። ማህበሩ ለአምስት ሰዎች ቋሚ እንዲሁም ለሶስት ሰዎች ደግሞ ጊዜያዊ ስራ እድል መፍጠር ችሏል። ወይዘሮ አይን እየታደሰ የማህበሩ መስራችና አባል ናቸው። በአንድ አምርተን ያስረከብናቸው ቦርሳዎች በጣም ውጤታማ ስላደረጉን አሁን የምታያቸው ከሶስት ሚሊዮን ብር በላይ የሚሆኑ በካሽ በማቴሪያል ደረጃ እቃዎችን አስገባን። በስራችን አምስት ሰራተኞችን ቀጠር። እዚህ የምንሰራው ስራ በቂ ስላልሆነ ውጭ ላይ ደግሞ መውጣት አለበት ስራው በሚል ሶስት ደግሞ እየተንቀሳቀሱ የሚሸጡ ልጆችን አመቻችተን በተሻለ ሁኔታ አሁን ላይ እየሰራ ያለ። በሶስት ሴቶች የተጀመረውና በተለይም በቆዳ ውጤቶች ላይ የሚሰራው ይህ ማህበር ወደፊት በዘርፉ ምርቱን የማሳደግ የስራ እድል ፈጠራውንም ከፍ ማድረግ እቅድ አለው። ከክረምት ጀምሮ እስከ መስከረም ድረስ ብዙ የምርት ስራዎች አሁን ጀምረናል። እነዚህ የምርት ስራዎች እያደጉ ከሄዱ ይህንን ማህበር ወደ ፋብሪካ ብናሳድገው መስራት የሚቻልበት በርካታ የጋርመንት ተማሪዎች አሉ። በክፍለ ከተማው በኩል የስራ እድል እንዲፈጠር አድርገናልና እኛ ሀሳባችን በጣም ረጅም ነው። የደሴ ከተማ አስተዳደር ለማህበሩ አባላት የመስሪያ ቦታ ድጋፍ ከማድረግ ጀምሮ የተለያዩ ድጋፎችን አድርጓል። ማህበሩ ለዘርፉ በሰጠው ትኩረት በአጭር ጊዜ ለውጥ ማስመዝገቡን አቶ ቁም ነገር መሐመድ፣ በአስተዳደሩ የስራና ስልጠና መምሪያ ባለሙያ ይገልጻሉ። በጣም የሚገርም ለውጥ ነው ያላቸው ልጆቹ የሰሩበትን ጊዜ ማየት ይቻላል። የተወሰነ ጊዜ ነው በስራው ላይ የቆዩትና በራሳቸው ኢኒሻል ካፒታል የተነሱት ኢኒሻል ካፒታላቸውን ዛትማች ትልቅ የሚባል ብር አይደለም። በአስር ሺህ ብር ተነስተው አሁን ከራሳቸው አልፈው ለሌሎች አምስት ልጆች የስራ እድል ፈጥረው በመስራት ላይ የሚገኙ ስለሆኑ ለውጣቸው የሚታይ ነው። በአጭር ጊዜ ውስጥ ስኬት ማስመዝገብ የቻሉትን የማህበሩ አባላትን በመደገፍ የተሻለ ምርትና ገቢ እንዲያስገቡ ለማድረግ ከተማ አስተዳደሩ በትኩረት እሰራለሁ ብሏል። እነዚህ ልጆች ማምረት ላይ ብቻ አይደለም ሞር ፎከስ የሚያደርጉትና ያመረቱትን ነገር ደግሞ ለገበያ ማቅረብም አለባቸው። የገበያ ትስስርን በጣም በተጠናከረ መንገድ ለመቀጠል በመንግስት በኩል የታሰቡ የተለያዩ ስራዎች አሉ። ሌላው ደግሞ በተጨማሪ የመስሪያ ቦታዎች ወይም የመሸጫ ቦታዎች ለማመቻቸት በመንግስት በኩል ቁርጠኝነት አለ። ከዚህ በተጨማሪ የመስሪያ ቦታቸው እንደምታየው ምቹ ላይሆን ይችላልና ከዚህ በተሻለ በክላስተሮች በሌሎች ክላስተሮች ገብተው የሚሰሩበትን ሁኔታ የማመቻቸት ስራ ይሰራል። ሌላው ደግሞ በፋይናንስ በፋይናንስ የሚታገዙበት የተለያዩ አማራጮችን እንፈጥራለን እንደ ከተማ አስተዳደር ማለት ነው።